በ19 መልአኩ ቅዱስ ገብርኤል ነው። በ19 ቀን ሊቀ መላእክት ቅዱስ ገብርኤል ይውላል። ታሪኩም እንዲህ ነው። እግዚአብሔር አምላክ መላእክትን ፈጥሮ የፈጠራቸው ተመራምረው ያገኙ ሲል ተሰወራቸው። በመላእክት ዘንድ ሽብር ተፈጠረ። እንጊዜ አለቃቸው ሳጥናኤል እርሱ ነበርና ወደ ላይ ቢያዳምጥ የሚሰማው ድምፅ አጣ። ወደ ታችም ቢያዳምጥ ድምፀ መላእክትን ሰማ። እርሱም እኔ ፈጠርኳችሁ ልበልና እኔ ልንገስባቸው ብሎ አነ ፈጣሪ ሆሙ ለሉ ፍጡራን አለ። ያን ጊዜ ተከፋፈሉ። የተከተሉትም አሉ የተጠራጠሩትም ፈጽመው ያላመኑትም አሉ። ያን ጊዜ ቅዱስ ሚካኤል በሁኔታው ተገርሞ ጸጥ በማለት ፈጣሪውን ይጠባበቅ ነበር። ፈጣኑ መልአክ ቅዱስ ገብርኤልም ፈጠን ብሎ ቆመና ንቁም በበህላዊነ እስከ ንረክቦ ለአምላክነ በማለት አሰምቶ ተናገረ። ለፈጣሪውም ታማኛ አለቃ ሆነ። ገብርኤል ማለት ብእሲ ወአምላክ ገብርኤል ማለት ሰውና አምላክ ማለት ነው። ወይም ገብር ማለት አገልጋይ ማለት ሲሆን ኤል ማለት ደግሞ አምላክ ማለት ነው። ትርጓሜውም ገብርኤል የአምላክ አገልጋይ ማለት ነው። የስሙም ትርጓሜ እንደዚህ ሲሆን ይስራ ድርሻውም እንደዚሁ ነው። ከመንበረ ጸባኦት በስተግራ ይቆማል። ከቅዱሳን ሊቃነ መላእክት አንዱ ነው። ቅዱስ ገብርኤል በእባቦች ላይ በገነትና በኪሩቤልም ላይ የተሾመ እርሱ ነው እንዳለ ነቢዩ ሄኖክ መጽሐፈ ሄኖክ ምዕራፍ ስድስት ከቁጥር ሰባት እርሱም እንደ መብረቅ ፈጣን እንደ ነፋስ ረቂቅ ነው። በቅዱስ ሚካኤል ቀጥሎ ሁለተኛ ሊቀ መላእክት ቅዱስ ገብርኤል ነው። እመቤታችን ቅድስት ድንግል ማርያም መድኃኒታችን ክርስቶስን የመጽነሷ ጊዜ ሲደርስ ያበሰራት መልአክ ቅዱስ ገብርኤል ነው። ኤልሳቤጥ ዮሐንስን እንደምትወልድ የነገራት ቅዱስ ገብርኤል ነው። ሰለስቱ ደቂቅን እንዲሁም ቂርቆስንና ኢየሉጣን ከፍል ውሃ ሰለስቱ ደቂቅን ከእሳት ጉድጓድ ዳንኤልን ከአናብስት ጉድጓድ ያወጣቸው ቅዱስ ገብርኤል ነው። ጌታችን ኢየሱስ ክርስቶስን አይሁድ በሰቀሉት ጊዜ ተበሳጭቶ ሰይፉን የወረወረው እርሱ ቅዱስ ገብርኤል ነው። በእለተ እሁድ መላእክት መኑ ፈጠረነት ሲሉ ዲያብሎስ እኔ ፈጠርኳችሁ ብሎ ፈጥሮ ለማሳየት እጁን ከእሳት ከቶ አቃጥሎት መላእክት በተረበሹ ጊዜ በያለንበት እንቁም ብሎ ያረጋጋቸው መልአክ እርሱ ቅዱስ ገብርኤል ነው። በዚህ ምክንያት ጌታ ወበንተዝ ይደልዎ ከመይጹር ዜናሃ ለማርያም እንዲል ስጋዌውን ለድንግል እንዲያበስር አድሎታል። ከዚህም በኋላ ደጋግ ሰዎችን ለመርዳት የሚወጣም የሚወርድ ሆኗል። በዚህ ዕለት አግብርተ እግዚአብሔር አናንያ፣ አዛርያ ሚሳኤልን ከእቶነ እሳት አድኗቸዋል። ይህስ እንደምን ነው ቢሉ ተማርከው ፋርስ ባቢሎን ሲኖሩ ንጉሡ ናቡከደነጾር ዳንኤልን አራተኛ አድርጎ ጥበቢ ባቢሎን ይማሩ ብሎ ከቤተ መንግስት አስቀመጣቸው። መጋቢያቸው ሜልዳር ስጋ በገበታ ጠጅ በዋንጫ አቀረበላቸው። ይህን አንበላም ጥቂት ጥሬ እና ጥሩ ውሃ ስጠን አሉት። ንጉሡ ከስታችው ቢያይ ይቆጣል አላቸው። ቀን ስጠን አሉት። አስር ቀንም ሰጣቸው። ጥሬ እየቆረጠሙ ውሃ እየጠጡ ሰንብተው ጮማ ከሚበሉት እንዲሁም ጠጅ ከሚጠጡት ይልቅ አምረው ደምቀው ተገኙ። በዚሁ ሲማሩ ቆይተው ጌታ ጥበቡን ገልጾላቸው ጠቢባን ሲሆኑ ይልቁንም ዳንኤል እርሱ ዘወርቅን ለንጉሡ ከተረጎመለት በኋላ በሦስት አውራጃዎች ሾማቸው። ባቢሎናውያን ቀንተው ለማጣላት ምክንያት ይሆንናል ብለው ንጉሡ እንዳየኸው ምስል አድርገህ ሰርተህ አቁም፣ ወዳጅ ጠላትህን በሱ ትለያለህ አሉት። ስልሳ ክንድ ቁመቱ ስድስት ክንድ ስፋት ያለው የወርቅ ምስል አሰርቶ በአዱራን ሜዳ አቁሞ ያልሰገደ ይቀጣል ብሎ አወጀ። ሁሉ ሲሰግዱ ሰለስቱ ደቂቃ አንሰግድም አሉ። እነርሱም ሄደው ነገሩት። አስጠርቶ አንሰግድም አላችሁን? አላቸው። እነርሱም አዎናሉት መኑ ያድህን ክሙ እምድዬ፣ ማን ያድናችኋል አላቸው። አሎነ አምላክነ ዘፈጠረ ኪያከ ኦኪያነ፣ እኛንና አንተን የፈጠረ አምላካችን እያድንን አላሉት። እሳት አስነደደ። ነበልባሉ 49 ክንድ ሆነ። ከዚህ በኋላ ኃያላኑን መርጦ የኋሊት አሳስሮ ከእሳቱ አስጣላቸው። እኒያን ወላፈኑ ገሏቸዋል። ባቢሎናውያንም የቀደመው እሳት ሲጠፋ ጨማምረው አነደዱባቸው። እነርሱ ግን ምንም ሳይሆኑ ይትባረክ እግዚአብሔር አምላከ አበዊነ። ስቡኒ ውእቱ ወልውልኒ ውእቱ ለዓለም እያሉ ሲያመሰግኑ አድረዋል። ጠዋትም ናቡከደነጾር ከሰገነቱ ሆኖ ሲመለከት አራት ሆነው በእሳቱ ውስጥ ሲመላለሱ አይቶ ትናንት ሶስት ሰዎች አስረን ከእሳቱ እቶን ጥለን ነበር፣ ዛሬ ግን አራት ሆነው ከእስራታቸው ተፈትተው በእሳቱ ውስጥ ሲመላለሱ ያለው እንደውም አራተኛው የእግዚአብሔር ልጅ ይመስላል አለ። ወዲያውም ተቶኑ ሄዶ አንትሙ ሲድራቅ ወሚሳቅ ወአብደናጎ አግብርተ እግዚአብሔር ኑ ጻውዚየ ኑቱ አላቸው። ብርር ብርር እያሉ ወጥተዋል። በልብሳቸው ላይ ጥላት እንኳ እንኳን ተገኘም ጾር ይናይቶ ይትባረክ እግዚአብሔር አምላከ ሲድራቅ ወሚሳቅ ወአብደናጎ ዘፈነወ መልአኮ ወአድሃነ አግብርቲሁ መልአኩን ልኮ ባለሟኖቹን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ እግዚአብሔር ይመስገን አለ። ንጉሱን እውነት መሰለ። እነዚህ መሰሪያቸው ነው አሉት ባቢሎናውያኑ። በስራይ ከሆነማ ከእናንተ የሚበልጥ የለም፣ በስራያችሁ ዳኑ ብሎ ከእሳቱ ጨምሯቸው ተቃጥለዋል። ንጉሡም ከሲድራቅ ከሚሳቅ ከአብደናጎ አምላክ እግዚአብሔር በቀር ማዳን የሚቻለው የለምና እርሱን አምልኩ ብሎ አዋጁን አውጇል። እነሱንም በሹመት ላይ ሹመት፣ በክብር ላይ ክብር ጨምሮላቸዋል። የመላእክት አለቃ ገብርኤል ቅዱስ ምስራች ነጋሪ መጋቢ ሐዲስ በዙሪያቸው ከትሞ የሚፈሩትን ይታደጋቸዋል። ከስቃይቶን እሳቱን አጥፍቶ በበትረ መስቀሉ ሲዘምሩ አሉ ይትባረክ እያሉ። መከራው ጸንቶብን ጨንቆን ስንጠራው ሳይዘገይ ይደርሳል በግሩም ግርማው ግና በኃጢአት እናስመርረው ቀስፈናሊ አምላክ ስም በእርሱ ላይ ነው። የቅዱስ ገብርኤል ረድኤቱ በረከቱ አማላጅነቱ ተራዳይነቱ ከሁላችን ጋር ይሁን። በሁለተኛነት የምናከብረው በዓልም ኤስድሮስ ሰማዕትን ነው። ሀገሩ አንጾኪያ ነው። አባቱ በላውን እናቱ ሶፊያ ይባላሉ። እግዚአብሔርን የሚፈሩ ሰውን የሚያከብሩ ደጋጎች ነበሩ። በድላኦን የንጉስ ዲዮቅልጥያኖስ ሊቀ ሐራ ነበረ። ዲዮቅልጥያኖስ በነገሰ በሃያ ዓመት ሃይማኖታችሁን ካዱ፣ ለጣዖት ስገዱ እያለ ምእመናንን ይፈጃቸው ጀመር። በድላኦንም ፈጣሪዬን ክጄ ለጣዖት ሰግጄ ሳልኖርም ብሎ ሚስቱንና ሁለት ልጆቹን ይዞ ከአድባራት ባንዱ ተቀመጠ። ዲዮቅልጥያኖስ አስፈልጎ አምጥቶ በሰይፍ አስመታው። ኤስድሮስም በዚህ ጊዜ ገና የአስራ ሁለት ዓመት ልጅ ነበር። ይህስ ምንም ምንም አያውቅም ብሎ ከእናትና ከእህቱ ጋር አጋዘው። 18 ዓመት ሲሞላው በሌላ ስፍራ እያለ አልተመለስክ ምን አለው? ፈጣሪውን የከዳ ለጣዖት የሰገደ ይመለስ እንጂ እኔማ ፈጣሪን አውቄ ሃይማኖቴን ጠብቄ የምኖር ነኝ አለው። ከግንድም አሰቅሎ ስጋውን ባሷ ጠብር አስተፈተፈው። እናቱ አንተ ርጉም አንተ እሱም እያለች ደሙን እየታፈነች ረጨችበት። እህቱም አፎሚያ ትባላለች። በደንጊያ ፊት ፊቱን ትጠብሰው ጀመረች። ሰይፍ ጃግሬው ሁለቱንም በሰይፍ መታቸው። እሱንም ጎኑን አስቀድዶ በእሳት አቃጥሎ ለሰማይ አእዋፍ ለምድር አራዊት ራት ይሁን ብሎ ከዱር አስጣለው። ጌታም ከሞት አስነስቶ ከንጉሡ ፊት አቀረበው። በሰራዊቱ ስምንት መቶ የሚያክሉ ታመኑ። በአምላኩም ለኤስድሮስ እያሉ አንገታቸውን ለስለት ሰውነታቸውን ለእሳት ሰጥተው በሰማዕትነት አርፈዋል። እርሱንም ከብረት አልጋ አስተኝቶ ከበታቹ እሳት አስነደደበት። አሁንም ከሞተ በኋላ ተነስቶ መሰከረ። ከዚህም በኋላ የወፍጮ ደንጊያ በአንገቱ አሳስሮ ከባሕር አስጣለው። ደንጊያው ሰጠመ፣ እርሱ ግን ወጣ። በመጨረሻም ስቃዩ ይጽናበት ብሎ ግንድ ላይ በችንካር አስቸንክሮ ተወው። ጌታም በስምህ የተማጸነውን ምሬልሃለው፣ አንተ ከገባህበት መካነ እረፍት አስገባልሃለሁ ብሎ ተስፋውን ነግሮት ዐሥራ ሰባት ዓመት ተጋሎ በኋላ እዚህ እለት አርፏል። ሰማዕቱ ኤስድሮስ ላከ ቃል ፍጹም የመልካም ዛፍሬ ጣፋጭ ነው መልካም የኢየሱስ ክርስቶስ አምላክነቱን ለዓለም ሲመሰክር ሲያስተምር እምነትን በምቾት አይደለም ሳይቀምስ መከራን እንደ ሐዋርያት ጠጥቶ እንጂ ነብሱን እንገቱን ለስረት ለችንካር እጁን ኤስድሮስ ለአምላኩ በአሕዛብ ፊት እንደ ቅዱስ ጊዮርጊስ ሊቀ ሰማዕታት እስከ ሞት ድረስ ነው የታመነችለት። የሰማዩን መንግስት የክብርም መውረሻ በእርሱ መታመን ነው እስከ መጨረሻ። የቅዱስ ኤስድሮስ ሰማይት ጸሎቱ በረከቱ አማላጅነቱ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 ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና እምረቱን ለምኝልን፣ ኃጢአታችንም ያሰሪልን ዘንድ ለዘላለሙ አሜን። ስለነበረን ጊዜ ሁሉ የአምላካችን የልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን።